ሰላም ጤና ይስጥልኝ። ዳንኤል ግዛቸው እባላለሁ። እንግዲህ ዛሬ ታላቅ የሆነ ስፖርተኛ ነው ይዤላችሁ የቀረብኩት። ይሄ ስፖርተኛ ማን ነው ለሚለው ራሱን ያስተዋውቃል። በስልሳዎቹ ውስጥ የአርሲ ክፍለ ሀገርን መሆን አሰላን ከተማ ካስተዋወቁ ብርቅዬ በሰው ልብ ውስጥ ነክሰው ያሉ አባቶች ናቸው። አሁን ይሄ ፕሮግራሜ ሰዎችን እንዘክር ፕሮግራም ነው። እንግዲህ እንደሚታወቀው ተከታታይ የሆኑ ቪዲዮዎችን ለቅቄላችኋለሁ። ዛሬ እንግዳው ማን ነው የሚለውን አስታውቃቸዋለሁ ራሱን ያስታውቃል። ዳንኤል ግዛቸው ቤኪ ዲጂታል ስቱዲዮ። ወንድሙ አይናለም በዚች አሰላ ከተማ ዚ ተወለን ራስ ዳርጌ ትምህርት ቤት ኳስም አንድ ወል መረብ ኳስም እግር ኳስም ሲሆን ስንጫውን ነው የከረም ነው እስካሁን ለውጤት እንደርስም። ከዛ በኋላ ወደ አስመራ በጦር ሰራዊት ሄጄ ወደዛው በሰላም ተመልሻለ። በስንት አመት ተምረን ነበረ የኳስ ጨዋታ ህንትን የነበረው ከሃምሳ ስምንት ዓመተ ምህረት ጀምሩ ጀምሮ እስከ ስንት ዓመተ ምህረት የ በኳስ ጨዋታ ላይ የነበርከው? ከዛ በኋላ ፖሊስ ገባሁና ከፖሊስ ወደ ጦር ሰራዊት ለወጡኝ፣ ወደ አስመራ ሄድኩ። እንግዲህ በሚቀጥለው ሰፊ ጨዋታን ወይም ደግሞ ታሪክን ይዘልን እስከምትቀርብ በጣም እናመሰግናለን። ዳንኤል ግዛቸው እባላለሁ፣ ከቤኪ ዲጂታል ስቱዲዮ በጣም በጣም አመሰግናለሁ። ወንድሙ ብርቅሻ፣ የአባቴ ሻምበል ግዛቸው፣ የአንድ ክለብ የአንድ ቡድን ተጫዋች፣ የአባቴ ወዳጅ አመሰግናለሁ። እኔም አመሰግናለሁ፣ ወንድሙ አይናለም እባላለሁ።